ሰላም ጤና ይስጥልኝ። እንዴት አመሻችሁ? እንዴት አረፈዳችሁ እንደ ሰዓታችሁ አቆጣጠር። ውድ ቤተሰቦች ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ድምፅ ያለ ማለት ነው። ዛሬ ቼክ ተደረገ በደንብ ታሪክ ነው። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም እንደናንኝ እግዚአብሔር ይመስገን። ዛሬ ዋይ ስለ ፊዚዮቴራፒ እናወራለን። ፊዚዮቴራፒ ጥቅሙንና እና ጉዳቶቹን እናወራለን። በተቻለን አቅም በምንችለው አቅም ስለ እሱ እናወራለን፣ እንጫወታለን። ወዳጆቻችን ልቦቻችን ላይታችን፣ አንዴ ይጨምራል፣ አንዴ ይቀንሳል። ለምን እንደሆነ አናቆወዱድ ጌታ የግድ መነቃቃት ነው የምትፈልገው እና ውዶቻችን ስለ ፊዚዮቴራፒ በደንብ ስለ ጥቅሙ እና ስለ ጉዳቱ ላይ በደንብ እናወራለን ። ዛሬ አንድ እናት ከስድስት ወር ጀምሮ ስለ ሲፒ ያላት ልጆች ካወቀች ከስድስት ወር ጀምሮ ፊዚዮቴራፒ ብትሰራ በጣም ውጤታማ ነው የምትሆነው። በጣም እኛ አለማወቃችን እኔ አለማወቄ ብዙ የጎዳኝ ነገሮች ነበሩ። አሁን ከኛ በኋላ ያሉት እናቶች ግን ይጠቀሙ ብዬ በጣም መመክሬን የምሰጣቸው ከእኔ ካለኝ ልምድን ማካፍላችሁ ከስድስት ወር ጀምሮ ሲፒ ወይ ስርርን ፐልስ ልጆች ያላቸው ቤተሰብ ወይ የቡፍዬ አይነት ልጅ ያላቸው ሰዎች ከስድስት ወር ጀምሮ ፊዚዮቴራፒ ቢያሰሩ በጣም ሰክሰስፉል ነው የሆኑት እና በጣም ጥቅም ነው የሚያገኙበት። እኔ ያገኙ እኔ ከሶስት አመት በኋላ ሰርቼ እንኳን አንገቷን እንድትችል አቅሞቿን እንድትገነባ ብዙ ነገሮች፣ አተነፋፈሰዎቿን እንዲስተካከሉላት ከሶስት አመት በኋላ ነው ያወቅኩት፣ በደንብ ማለት ነው። ከዛ ጀምሮ ከአራት አመት ከስድስት ወር ጀምሮ ግን ካደረጉ ከሌቪል ፋይቭ ወደ ሌቪል ዋን ማምጣት ይቻላል። ወደ ሌቪል ዋን ተነስቶ የመንቀሳቀስን ትንሽ የመራመድን አጥንቶቻቸውን አለመጣመምን ይሄ በጣም ነው የሚጠቅመው ለአንድ ሲፒ ልጅ፣ በጣም ትልቅ ጥቅም ነው ያለው እና ከአሁን በኋላ ያለ ለምሳሌ አሁን እግዚአብሔር አይፍጠሮ ድንገት ግን ከተፈጠረ በአካባቢያችሁ ሊሆን ይችላል፣ ከጎረቤታችሁ ሊሆን ይችላል። አሁን በዚህን ሰዓት እንኳን ተወልዶ አንድ እናት ሲፒ ያለበት ተብሎ ከተነገረው ቶሎ ብላ አክሽን እንድትወስድ ብታደርጉ በጣም ይመረጣል። አካባቢያችሁ ላይ የምታዩት ልክ እንደ ይባፍ አይነት ልጅ ከምብኔል ላይ አሁን አዳድስ እንኳን ድንገት ማናት እዚህ ቁጭ ብላ የምታወራ ብላችሁ ገብታችሁ የምታዩ ሰዎች ውስጥ ገብታችሁ ፊዚዮቴራፒ የምሰራላትን በደንብ አይታችሁ እሱን ነገር ብትሰሩላት በጣም ደስተኛ ነኝ። በጣም ደስ ይለኛል። አንድን እናት ማዳን ማለት ሌሎችንም ማዳን ነው እና በዚህኛው መልክ ብንቀጥል ብንሄድ አሪፍ ነው። እኔ ባፍ የመጀመሪያ ወደ ዩቱብ ስመጣ እጆቿ እግሮቿ በተለይ እንደዚህ የታጠፉ ነው። የመጀመሪያ ዩቱብ የጀመርኩበትን ቪዲዮ ሄዳችሁ ብታዩ ምንም ነገር እንቅስቃሴ የላትም ማለት ማልቀስ፣ መጮ ብዙ ነገሮችን ነው። ግን ወደ ፊዚዮትራፒ ስናደላ በምናይበት ጊዜ ብዙ ለውጦች ነው የመጡ በጣም ብዙ ለውጦች ለልጆች ለልጄ ይሄን ማይሊዮን አይል ነው ለውጥ ያገኘውላት። በፊት በኦክስጂን ኦክስጂን ራሱ ያጥራት ነበረ በየጊዜ። አሁን ቢያንስ በትንሹን ቀንሽ ያለው ማለት ነው አ ከሶስት ዓመት ጀምሬ ፊዚዮቴራፒ ከጀመርኩላት ወደዚህ በዓመት ሁለቴ ወይም አንዴ ብቴር ነው ወደ አክምቤት። አሁን በትክክል ምንድን ነው አተነፋፈሷን ይስተካከላል ማለት ነው ፊዚዮቴራፒ በምትሰራባት ሰዓት ይስተካከላል አተነፋፈስም እንቅስቃሴ ለምሳሌ እኛ በቀን ውስጥ ቢያንስ ቁጭ ብለን እንውላለን ብንል ተነስተን ሽንት ቤት እንሄዳለን ተነስተን ምግብ ወስደን እንበላለን ስለዚህ እንደዛኛው እንቅስቃሴያቸውን ልጆቻችን እንቅስቃሴያቸውን ማስተካከል ማንቀሳቀስ ማገላበጥ የግድ ተነስቶ እንኳን ባይሄዱ አጥንታቸው ቀጥ ያለ አጥንት እንዲኖራቸው በተኙበት እራሱ ቀጥ ያለ ደረታቸው፣ እኛ ልጆች እንደዚህ በጀርባ ሲተኙ ስለሚውሉ ወደ አንድ ማጋደድ ይመጣል፣ ወደዚህ መጣመም ነገር ይመጣል። እሱ እንኳን እንዳይጣመም ቀጥ ያለ ሰውነት አቀማመጥን ይችልላቸዋል ማለት ነው እና በዚህኛው መልክ ብታሰሩ ብታደርጉላት ደስ ይላል። በዚህኛው መልክ ብታደርጉላት ማለት ነው እና ጥያቄ ያላችሁ ሰዎች በሊንክ ሊንክ ፒን አድርጌላችኋለሁ። በሊንኩ ገብታችሁ መጠየቅ ትችላላችሁ። እንደዛም ደግሞ ከኔ ብቻ ሳይሆን ከእናንተ ምን የሚማሩ ካለኝ በተለይ ሲፒ እናቶች ያላችሁ ሰብስክራይብ ያደረጋችሁኝ ካላችሁ እኔም ይሄን ልምዳለኝ ለልጄ ይሄ ጠቅሟል ይሄን ይሄን ብታደርጉ ብትሉ በጣም ይመረጣል እና በዛ ብትመጡ በጣም ደስ ይለኛል። እውቀትም ያላችሁ ሰዎች በእውቀታችሁ ሼር ማድረግ ይቻላል ። በሩ ክፍት ነው። የኔ ብቻ ሳይሆን የኔ ምናሳብ ብቻ ሳይሆን የእናንተን ማሳብ ወስደን አንድ ላይ ሲሆን ለልጆቻችን ትልቅ ነገር ነው የሚሆነው። ለእኛም በተለይ ለሲፒ እናት ትልቁ ነገር መጀመሪያ እንደውም ከልጆቹ ይልቅ እናት ላይ ቢሰራ በጣም ይመረጣል። እኔ የሚመክራቸው የኛ ሀገር ለኢትዮጵያ ሆኖ ነው እንጂ በዓለም ላይ ሚሆን በኢትዮጵያ ላይ ሚሆን መጀመሪያ እንደዚህ አይነት ክስተት የደረሰባት እናት እናት ላይ መስራት ነው። ለእናት አይዞሽ ቤተሰብ ሊሆን ይችላል የትዳር አጋር ሊሆን ይችላል የተለያየ ሰዎች ባሉበት ለዛች እናት አይዞሽ አለውንልሽ ብሉ በጣም ነው የምመረጠው። በጣም ይመረጣል አጠገባ ያለ የትዳር አጋሯ ሲያበረታታት አይ አንቺ ጋር ብቻ አይደለሽም እኮ እኔ ገኛ በዓለም ላይ ባለ ነው ብሎ ያችን እናት ሲያበረታታት፣ እናት ላይ ከተሰራ ልጁ ላይ መስራት በጣም ቀላል ነው። እናት ቶሎ እሷ ላይ ብቻ የወደቀ ይመስላታል። ልክ አንድ የሆነ ነገር ስከሰት እንት ምትለ ለዛች እናት አይዞሽ ይቀየራል፣ ምንም አይደለም፣ የአንቺ ስጦታ ነው ብሎ ሰው ብመክራት እና ብነግራት በጣም አሪፍ ነው። በእናቶች ላይ መስራት ማለት ነው እና ብዙ ጊዜ ቶሎ ነው የሚከፋን። የኛ እናቶች የሲፒ የምናሳድገው፣ ወይ ሴሬብራል ፓልሲ ልጆች ያለን ልጆች ብዙ ጊዜ ቶሎ ነው የሚከፋን። ሰው ሀሳባችን ይረዳል አይረዳም እንላለን። በትንሽ ነገር ነው የሚከፋን የምንለው ቤት ውስጥ ነው አጠገባቸው ላይ ስለሆነ ቶሎ ስለሚከፋን ለእንደዚህ አይነት እናቶች ቅድማ አካባቢ ላይ ያለው ሕክምና ቤት በተለያየ መንገድ አይዞች ማለት ማጠንከር ጥሩ ነው ነው የምለው ለሲፒ እናቶች ጀግኖች ናቸው ቢሆንም በዛኛው እንደዚህ ቢጠነክሩ እናቶች ቢቀጥሉ በጣም አሪፍ ነው የምለው እኔ ብቻ አወራው እስካሁን ግሎባል ሄልዝ ብቻ ነው ኮመንት እያደረገ ያለው ያዩት ያላችሁ ሰዎች ሶስት ሰው ይታየኛል ከሶስታችሁም አንዳችሁ ሰው ኮመንት ማድረግ ትችላላችሁ። ጻፉ። የኔ ብቻ አይደለም። ይሄን ቤት ላይክ ማርጉ፣ ሼር ማርጉ። በዛ ይጠቅመናል። ለምን የምትሉ አንድ እናትን ካዳን ነው ለሌላም። እኔ የኖርኩበትን ነው የማስተምራችሁ። ብዙ ጊዜ ይላችኋሉ አይደለ ያልኖርኩበትን ለማንም ሰው አልነግረውም። ያልጠቀመኝን ነገር ለእናንተ ልጆች ይጠቅማል ብዬ አላወራም ለኔ የጠቀመኝን፣ ለእኔ ያገለገለኝን ግን ለመናገር ወይም ደግሞ ለመስጠት አልሰስትም። እኔን የጠቀምኝን ነገር ለእናንቴ ለማውራት ማለት ነው። እና ለእኔ የጠቀመኝ በጣም ፊዚዮቴራፒ በጣም በጣም በጣም በጣም ጥቅም አለ። በተለይ ለአተነፋፈሳቸው ላለበት ሰዎች በተለያዩ መንገዶች ለእናቶች አንዳንዴ ሀሳብ ለሀሳብ ራሱ መለዋወጥ ጥሩ ነገር ነው። ይህንም ቪዲዮ ተዘግቶ እንኳን ምናልባት የምትመለከቱ ሰዎች ካላችሁ በስክሪኑ ላይ በሚሄደው ስልክ ደውላችሁ እኔ የጠቀምኝን ለእናንተ ሼር ማድረግ አልተውም እና ነግራችሁ አለው በስልክም መጠየቅ ትችላላችሁ። ልጇችሁ ባለበት ደረጃ በምን አይነት እንዳለ ካለኝ ከስምንት ዓመት ልምድ ካለችን ትንሿ እውቀት፣ ብዙ እውቀት ኖሮን አይደለም፣ ካለን ከጠቀመን ካሳለፍነው ነገሮች ሼር እንድናረግላችሁ በስክሪኗ ላይ በምትሄደው ስልክ ቁጥር በቴሌግራምም በዋትሳፕም የኛውን ኮንታክት ማድረግ ትችላላችሁ። እንዲሁም ደግሞ በፌስቡክ ፌስቡክም በይባፍ ቱብ ስምናለ በዛም በሜሴንጀር ኮንታክት ማድረግ ትችላላችሁ የራሳችሁን ሀሳብ አስተያየት በዛ መንገድም መስጠት ይቻላል። በዚህኛው የምትሉ አሪፍ ነው። ለብዙዎች እንጠቅማለን፣ ለብዙዎች እንደርሳለን። ቢያንስ በሀሳብ በብር በመድረስ ባንችል በሀሳብ የምንደርስላቸው በምክር ምክር የምትፈልጉ እናቶች በተቻለኝ ከኔ በላይ ከፍ ካለን ከኔ ልምድ ያላቸው እናቶች ጋር የማገናኘት እርስ በራስ ማውራት በጣም ይጠቅማል። በጣም የራስን እመም ለራስ ማውራት ወይም ለራስ ሰው እንደኔ እመሙን እመም ለታመመ ሰው ብቻ ነው እመሙ የሚገባው፣ ለሌላ ላይገባ ይችላል። አሁን አንድ ሰው መጥቶ ሲፒ ምንድን ነው ሊሉ ይችላል። የሲፒ ተጠቂ ልጆች ያላችሁ ግን ይገባቸዋል እናት ለእናት አባት ለአባት ሲያወራ ቋንቋ ለቋንቋ ይግባባል። በብዛት ሲፒ በኦቲስቲክ ስር ተደብቆ ነው ያለው እና ኦቲስቲክ ስር ሆኖ መሄድ የማይችሉ፣ መንቀሳቀስ የማይችሉ፣ መቆም የማይችሉ፣ መራመድ የማይችሉ በተለያየ እንትኖች በእናት ወይም በአባት ወይም በአሳዳጊ እጅ ላይ ያሉት ማለት ነው። እኔ ያሉን የስምንት አመት ልጄ በዛኛው ዙራ ነው የምናወራው። ከዛ ውስጥ እኔ የሲፒ ተጠቂ ስለሆነች በሲፒ ላይ ባለኛ ቅማል አስረዳችኋለሁ ማለት ነው። ሲፒ ምንድን ነው የምትሉ ጥያቄም ካላችሁ ምንድን ነው ሲፒ ብላችሁ ጥያቄ የሆነባችሁ ሰዎችም ካላችሁ በዚኛው መልክ መጠየቅ ትችላላችሁ። በስክሪኑ ስር በሚሄዱ ስልክ ቁጥር እየደወላችሁ መጠየቅም ይቻላል ማለት ነው። እኔ ብቻዬን ጮክ መሰለኝ። ምን አሉ ስ ንብሎ ኮመንታተሪ የዚህ ቻናል አምባሳደር ለወሊድ ሆስፒታል ገበታ ጭንቅ ገበታ ጭንቀ ውስጥ ስለሆነች ጸልዩላት። ጭንቅ አልገባኝም። የዚህ ቻናል አምባሳደር ኦኬ ለወሊድ ሆስፒታል ገበታ ጭንቅ። እግዚአብሔር አምላክ ይድረስላት፣ ይዳስሳት፣ ይመልከታት ባለችበት ሆስፒታል ውስጥ እግዚአብሔር በምሕረቱ ይጎብኛት ብለናል። መልካም ምኞታችን የቤታችን አምባሳደር የሆነችው ለይባፍ ቤት አምባሳደር የሆነች አንድ እናት ወሊድ ላይ ሆስፒታል አለች። ያው በቃ አጋጣሚ ስላስታወስካችሁ እናመሰግናለን። ጸልዩላትን እንላለን እና ሲፒ ምንድን ነው ብላችሁ መጠየቅ ይቻላል። ስለ ሲፒ እናንተ ነው ራሱ ልጠይቅ። ሲፒ ምንድን ነው? ሶስት ሰው አለ ሲፒ ምንድን ነው? እናንተ ብቻ በጥያቄ ሊንክ አልላችሁ እኮ በሊንክ ወጥታችሁ። እኔ በስትሪምያርድ መግባት ደስ የሚለኝ ቀጥታ ብገባ ይሻላል፣ ግን ከእናንተ ጋር ለመወያየት ከእናንተ ጋር ለመማማር ይሄ ይሻላል ብዬ ነው። የኔ ብቻ ሳይሆን የኔ ሀሳብ ብቻ እንዳይሆን የሁሉ የሁላችንም ሀሳብ ጥምረት አንድ ላይ ሲሆን ይጠቅመኛል ወይም ይጠቅማቸዋል እናንተም ለዛ ብዬ ነው፣ ወዳጆቼ ልቦቼ። እኔ ብቻ ከእኔ ብቻ ከሁሉ ጥሩ አይደለም፣ ከእናንተ መውሰድ አሪፍ ነው እና እኔ ያለችን በዚህ አጋጣሚ ከስድስት ወር ጀምራችሁ ያወቃችሁ ሰዎች ቶሎ ብላችሁ ወደ ፊዚዮቴራፒ ውሰዱ። በጣም ለውጥ ታገኛበታላችሁ። በጣም ነው ለውጥ የምታገኙ እናቶች ሆን፣ አባቶች ሆን፣ አሳዳጊ ሆን እንደዚህ አይነት ነገር ስታዩ ቶሎ ወደ ሲፒ ሲፒ ያለበት ወደ ፊዚዮቴራፒ ቦታ ወደ መውሰድ አሁን አሁን በኛ ጊዜ በመንግስት ደረጃም አልነበረም። በአሁኑ አሁኑ ጊዜ እግዚአብሔር ይመስገን በየጤና ጣቢያውም ፊዚዮቴራፒ እንዲከፈት አንዳንዴ ዝም ብለን የምንጮኸው ነገር የሆነ ቀን ላይ ዳዴ ማለት ጀምሯል። አሁን ትንሽ ቢያንስ እኛ የዛሬ ስምንት ዓመት የዛሬ አራት ዓመት የዛሬ አምስት ዓመት ራሱ በምጀምርበት ዩቱብ ላይ በምጮህበት በግል ደረጃ ነበረ። አሁን ግን በመንግስት ደረጃም እንቅስቃሴ ያለ በየሆስፒታሎቹ ላይ ሄዶ ፊዚዮቴራፒ ማሰራት ይቻላል አሁን። አሁን ደግሞ ከሆስፒታል ወደ ጤና ጣባ እየመጣ ስለሆነ መጫዋችን በጣም ጥሩ ነው እና ሁላችሁ የሲፒ ያላችሁን ሰዎች ፊዚዮቴራፒ በሄዳችሁበት፣ እኔ አሁን በዚህ አጋጣሚ የጥሩነሽ ቤጂንግ ሆስፒታሎች ሐኪሞች የምታዩን ከሆነ የምትመለከቱን ከሆነ እኔ ብዙ ጊዜ ሲሄድ ለራሴ ልጅ ብቻ አይደለም ተናግሬ የምወጣው ለሌሎች ልጆችም ሐኪሞቹንም ልጠይቅ እችላለሁ፣ አስተዳደሩንም ልጠይቅ እችላለሁ። ምን አደረጋችሁ ለኛ ልጆች ምንድን ነው የሚያስፈልገው? ማለት በዚህ አጋጣሚ ብዙ ጊዜ ይጠይቃሉ። ለምን በደንብ የኛ ልጆች ላይ ከስድስት ወር ጀምሮ ከተሰራ ለውጥ መምጣት ስለማቁ፣ ቢያንስ ሌቪል ፋይቭ ቢወለድ ወደ ሌቪል ዋን ማምጣት ወደ ሌቪል ባፍያ አሁን ከሌቪል ዋን ከሌቪል ፋይቭ ወደ ሌቪል ፎር ወደ ሌቪል ስሪ እየመጣች ነው። ስለዚህ ይሄ ማለት ትልቅ ለውጥ ነው። አንድ ስቴፕ መቀነስ ራሱ ትልቅ ነገር ነው። እሺ ሌቭል ፋይፍ ላይ መሆናሙ ራሱ ቀጥ ያለ ሰውነት ምንም ሌላ እንትን ሳይመጣበት መቆየትም ራሱ ትልቅ ነገር ነው። እና በምንሄድበት ቦታ ስለ ሲፒ አውሩ፣ ዝም አትበሉ። የሆነ ቀን ይመጣል። ቀን የሆነ ቀን ከእኛ በኋላ የሚመጡ እናቶች እንቅፋት አይመታቸውም። እኛም ብቻ ነው እኛ የመታ እንቅፋት ሌላ እናት እንዳይመታት ከመቶ ዓመታት በፊት እኔ ሲፒ ምንድነው ብዬ ስናይ ዩቱብ ላይ ይውጥ። ከመቶ ዓመታት በፊት ማለት ዛሬ ማለት በዚህ ሰዓት እንኳን እየተወለደ ሊኖር ይችላል። በህክምና ስህተት ሊወለድ ይችላል። በጽንሱ ላይ በሚደርስ አደጋ ሊወለድ ይችላል። በተለያየ መንገድ ሲፒ ይፈጠራል። በመውደቅ በመኪና አደጋ ትልቅ ሞኖኮ ሲፒ ይፈጠራል። ታውቃላችሁ አይደለ? ቆሞ ይሄዱ ያለ ምንድን ነው ሚሉት? ባፈ ታሪክ ምን መታ ነው የሚባሉት? አባሲ ንገረኝ። ስትሮክ ስትሮክ፣ መታ ነው የሚሉት በስትሮክ ምናምን ይሉ እና ይመጣል። ሲፒ በብዙ አይነት ማንገድ ነው የሚመጣ፣ በመውደቅ ልጆች፣ በመታፈን አየር በማጣት በህጻንነታቸው በተለያየ መልክ ስለሚመጣ ስለ ሲፒ በደንብ ወቁ። እሺ መቼ እንደሚመጣ አናቅማ የነርቭ ሲስተም ነውና፣ የነርቭ ሲስተም ምንጊዜ እንደማቆም ስለማይታወቅ ማወቁ ጥሩ ነው። ከዛ እስከታወቀ በኋላስ ምንድን ነው መፍትሄ? መፍትሄ አንድ እና አንድ በአለም ላይ የተገኘለት መፍትሄ ቢኖር እንትን መስራት ነው ፊዚዮቴራፒ ብቻ ነው። እኔ እስካሁን መፍትሄ ለአዳን አዳነች ምንድን ነው ሲፒን ካወቅሽ በኋላ የጠቀመሽ ብትሉኝ ፊዚዮቴራፒ ብቻ ነው እኔ የጠቀመኝ። የለወጠ ልጄንም እየቀየረ ያለው ፊዚዮቴራፒ ነው። ስለዚህ ስለ ፊዚዮቴራፒና በደንብ መጮ ያለብን በደንብ እንዲበዛልን፣ በየቦታ እንዲኖረን በኢትዮጵያ ውስጥ በመንግስት ደረጃም ብሰራልን በደንብ ቢሰሩበት ለውጥ የሚመጣ በፊዚዮ ትራፒ አቅምና ሀይል ነው። እና በዚህ እኔ ስለጠቀመኝ ነው ምጮሺ፣ ስለጠቀመኝ ስላገለገለኝ ለልጄ ስላየሁት ነገር ነው። ለሌሎች እናቶች እንድጠቅማቸው የምፈልገው ፊዚካል ትራፒ በጣም ጥሩ ነው። አለ እኔ ከባብሽ አለ፣ ባብሽ ሰርቻለሁ፣ በወይራዛ ሰርቻለሁ ያልሰራውበት አሰራር አይነት የለም። ዩቱብ ላይ ደግሞ ጭኝ የላችሁ ፓርት ዋን ፓርት ቱ ብዬ ነግራቸዋለሁ። አንዴ ብቻ ያያችሁትን ፊዚዮ እዛ ሄዳችሁትን በመደጋገም ነው እሺ፣ በዛሬ ብቻ ስላያችሁት ሳይሆን እኛ ልጆች መደጋገም ዛሬ ያሰራችሁት ዛሬ ለምሳሌ ፊዚዮቴራፒ ቦታ ሄዳችሁ ያያችሁትን በቀን ሶስት የሚሰሩላቸው ለውጥ ታገኛላችሁ። በጣም ለውጥ ይገኛል። በእንትኑ በመስራት ማለት ነው። ደጋግሞ ዛሬ ሰራው ብላችሁ ዝም ማለት አይደለም። ለውጥ እስከሚመጣ የዛሬ አመት ሊመጣ ይችላል። የዛሬ ወር ሊመጣ ይችላል። በተለያየ መንገድ ለውጦቹ መምጣት ስለሚችሉ በዚህ መልክ እናንተ በመጣላችሁ ለውጥ ደጋግማችሁ በመስራት ነው። ለምሳሌ ዛሬ እኔ አንድ ባቢሽ ሰራው አይደለ? ባቢሽ እኔ በስንት ቀን ነው የሰራሁት? ባቢሽ አስራ አምስት ቀን ነው የሰራሁት። በአስራ አምስት ቀን ውስጥ ውጤት የመጣልኝን የአስር ደቂቃ ቪዲዮ ሰርቼ የኮሱት ሁላቸው የደጋግሞች ነው እሺ ደጋግማችሁ መስራት ነው የምታዩትን ለውጥ እስከምታገኙ ድረስ አንገት ለማስቻል ሶስት አመት ድፍን ሶስት አመት ነው ይ የሰራውት ለማስቀመጥ እንዲህ አንገቷን ችላ እንድትቀመጥልኝ ለሶስት አመታት ነው የሰራው እንዳሰለችው የእኛ ልጆች ይሰለቻል ብዙ ነገሮች ግን ሳትሰለችው ማሰራት ማለት ነው እና የደጋግሞሽ ውጤት ነው። አይብዛባችሁ፣ ለዛሬ በቀናል ይመስለኛል። ይሄን አይል ካወራው ሀያ ደቂቃ። ነገ በሶስት ሰዓት ይህን ቪዲዮ መለሳችሁ እንኳን የምሰሙ ሁል ጊዜ እናወራለን። እሺ፣ ስለ ፊዚዮቴራፒ እናወራለን። በተለያየ የኛ ልጆች ላይ ጥቅም የሚመጣውን ነገሮች ስለምናወራ ሁሌ በየሶስት ሶስት ማታ ማታ በኢትዮጵያ ሰዓት አቆጣጠር ሶስት ሰዓት ላይ ይገባለው እስከ ሶስት ሰዓት እስከ አንድ ሰዓት እንኳን ብቆይ እስከ አምስት ሰዓት እንቆያለን፣ ውይይት ሰዎች ካሉ። አለበለዚያ ግን እስከ ሶስት ተኩል እስከ ሶስት ሰዓት ምናምን እንቆያለን። አሁን ሀያ አንድ ደቂቃ አውርቻለሁ። ሀያ አንድ ደቂቃ ብቻዬን ነው ያወራሁት። ተመልካቾቻችን፣ ውዶቻችን፣ ቤተሰብ ፕላስ ቤተሰብ ይበቃቸዋል። ደናደሩ ዘመናችሁ ይባረክ። ተባረኩ ለእኛ ልጆች ሁላችሁም የምታዩት ቪዲዮ ላይክ እያደረጋችሁ ድምፅ ሆኖልን ግን፣ እሺ ፊዚዮቴራፒ በጣም በብዛት ኢትዮጵያ ውስጥ እንዲሰራልን ማለት ነው። ሰላማችሁ ይብዛ ባይ ባይ።